ሰላም እንዴት ናችሁ ፋሚሊዎች፣ ዛሬ ደግሞ በስድስተኛ ቪዲዮ ተመልሰን መጥተናል ማለት ነው። ሳምንቱ ላይ አሪፍ የነበሩ አነጋጋሪ እና ስኪን ቪዲዮዎች ተሰብስበው መጥተውላችኋል ማለት ነው። እናንተ የሚጠበቀው የመቶ 100 ሰብስክራይብ ቻሌንጅ ተቀላቅላችሁ 100 ሰብስክራይብ አስገቡኝ። አመሰግናለሁ። ወደ ቪዲዮ

እንዴት ነዎት? ማን ልበል? በያኛ ግን ማን ልበል ይባላል? ተደውሎ አዎ፣ እድለኛን ማን ልበል ይባላል? ምንም ችግር የለውም። ብቻ እኔ በያንጀይን እባላለሁ። ማን ልበል? እኔ የዓለም ተስፋ እባላለሁ። ከኢትዮጵያ ሎተሪ እድል አዳራሽ ነው የምደውልለት። ሎተሪ ቆርጠው ያውቃሉ? ስልሳ ሚሊዮን ዲጂታል ከመጣማ በቃ ዴይሊ ነው እንጂ የምቆርጠው። ስንት ቆርጠዋል? እኔ እንዳልቆጠርኩትም በሁለት በየቀኑ እየቆረጥኩ ነው። ስራዎት ምንድን ነው ጌታዬ? ስራዎት ምንድን ነው? ስራዬ ሐኪም ነኝ። መልካም መልካም፣ እጅግ በጣም ደስ ይላል። የትዳር ሁኔታስ አግብተዋል? ልጆች አሉት? ቤተሰብ መስርተዋል? ቤተሰብ መስርተዋል። አዎ አዎ፣ እንኳን ደስ አለውት። ብቻው የሶስት ልጅ አባት ነኝ። እንኳን ደስ አለውት! የአንድ ሚሊዮን ብር ቦነስ አሸናፊ ሆኗል። ኦኬ። ታንክ ዩ ታንክ ዩ። በጣም ነው የማመሰገነው። እሺ፣ የት የት ነው አካባቢዎት? የት ነው የሚኖሩት? ሳሪስ አዲሱ ሰፈር። ሳሪስ አዲሱ ሰፈር። በድጋሜ እንኳን ደስ አለውት እንላለን ከኢትዮጵያ ሎተሪ እድል አዳራሽ ነው የምንደውልለት። ቀጣዩን የስልሳ ሚሊዮንም መልካም እድል ማለት እንፈልጋለን። በጣም ነው የማመሰግነው። ታንኪ ታንኪ። ወኔ እንደው ቀደም ፍራውድ ይሆናል ብዬ ነበር፣ ፍራውድ አልነበረም፣ እውነት በመሆኑ ደስ ብሎኛል። በጣም ነው የማመሰግነው። የምን ያህል ጊዜ ደንበኛ ነውት? አይ ብዙ ጊዜ ያው ሀርድ ኮፒውን አልፎ አልፎ ልጆችን ለመርዳት እንድየቆጥ ነበረው። ኦኬ አሁን ደግሞ ዲጂታሉ ከመጣ በኋላ ስለበይን ክፍል ጀምሮ እየቆርጠው ነው። ቢሳካም ባይሳካም ይላል ከመጣው እንደ ኦኬ በቃ ግጫ ጫታ ውስጥ ስለሆንኩኝ ምንም የሰማችሁ አይነት ላይ ችግር የለም። በከፊል እየሰማሁት ነው፣ በከፊል እየሰማሁት ነው። በድጋሚ እንኳን ደስ አለሁት ማለት እንወዳለን። ከኢትዮጵያ እድል ሎተሪ አዳራሽ ነው የስልሳ ሚሊዮን መልካም እድል እንለውታለን። ቦነሱን እንኳን ደስ አለት። በጣም ነው። አመሰግናለሁ፣ አመሰግናለሁ። ሆኛችኋለሁ። መት መቼ ነው እመጣሁ? ይደውሉልዎታል፣ ይደውሉልዎታል። አባቶች ሲሰጡን ለፈውሰ ነው። ምንድን ነው የጫማ ሽታ የጫማ ሽታ። አሁን ይኸው ለኔ ሐኪም ነው ስለሆንኩኝ እኔ አንበሳ ግልጽ ግልጽ ትነግረኛለን። ጫማው ነው እግር ነው የሚሸጠው? እሱማ እግር በዘር ነው ሸታታ ነበር ነበር ነበር። ከማፈር ይሁን ይሁን መድኃኒት አለ እሺ። ጄኔቲካሊ ሲሆን ግን ትንሽ ከበድ ይላል። ለመስማት ዝግጁ ነህ? እግር ይቆረጣል። ይቆረጣል? ኦ ይቆረጣል ከሆነ እኮ አንተ አንተ አንተ ያለ ጊዜ ትዳሬን

አሳን በየአይነቱ ከነጥፍጥናው እኛ ጋር ያገኛሉ። ምሳ ሰዓት ላይ ሰው ስለሚበዛ ከአምስት ሰዓት በፊት ወይም ከስምንት ሰዓት በኋላ ቢመጡ ሪኮመንድ አረጋቸዋል። አድራሻችንም ከኢትዮጵያ ንግድ ባንክ ረጅሙ ፎቅ ጀርባ ያገኙናል። ወይም ከኢትዮጵያ ሆቴል ዝቅ ብሎ ያገኙናል።

እንደምን እንደምን ታረገዋለህ? እሺ። ምን ታቃት አለ አይደለ ተጓሮሶ ካለችሁ እሷ ጋር ወርቆች አሉ። ወርቆቹን ተወስደ ነው ሄደ። ለእናቴ ሰዓት አለ። እናቴ በጣም ተወዳለች። እንደ ልጅ ሆነ፣ እንደ ልጅ ሆነ ተንከባከባት። እናቴ ልጅ ያስፈልጋታል። አንተ ማለት ነው፣ ወንድሜ ነህ። ሁሉን ነገር የሙሰደው፣ ንብረቴን፣ መኪኔን ቤቴን ሁሉ ነገር። ምን ነው? አትሞተም። ምን ናት? ከወንዙ ባሻገር የቀበርኩት ነገር አለ። የአካባቢ ሰው እዛ እንዳለ በማታ ትሄድና መብራት ታበራለህ። በፍላሽ ችግር ሄደ ነገር

አመሰግናለሁ ዶክተር፣ ግን ምን ተገኝቶ ነው? ካንሰር ምን በደም ውስጥ አልገባኝ፣ ተገኝቷል። ልክ እንደኔ ማለት ስቀልድ፣ አንተ ብቻ ነው የታመንከው። ጭስሽን ላመጣጡ እንዴ? ብራ ዘሪ ልበሳሳሽ እንዴ? ልቀባውርሽ እንዴ? ብራ ዘሪ ላንጠፈሽ እንዴ? እዚህ ብራዘሪ ደምሽን ላፍላው ፍላው እንዴ ፍቅር ፍቅር እሺ ወይስ ጥልጥል እሺ ብራዘሪ ልምጣልሽ እንዴ ልስሽ እንዴ እዚህ ጋር ብራዘሪ እ ብራዘሪ ንገሪ ምን እያልሽ ስለምንሽ እየገባሽ ተግደር ዳሪ ጾማ ዳሪ ሆነሽ ብቻን እንዳትቀሪ፣ ልብሽማ ይፈልጋል ታዲያ ፍርሃት ምን ያደርጋል?

አላውቅም ባንቺ ላይ ደግሞ ሌላ ደርቤ ማፍቀርም አለሽኝ ብዬም ስመካ ኩራት ምን ልበል ምን ልናገረው ሲደበቅብኝ ምን አለ ቀርበሽ ዩኒቨርሲቲ የእናትና ያባትህ የፍቅር ታሪክ ባጭሩ ይኸውልሽ። ፍቅር እኔ እና አንቺን የሚለያየን ነገር ምንም ነገር ምን አርግዣለሁ

ቄጤማ ማለት ነው። ቄጤማ ቀጥቶ ወዴት ይወስደናል? ከተማ ስሜ ከተማ ይባላል። የዛሬ አስጎብኛችሁ ነኝ ነኝ። እንቀጥላለን እስቲ አሁን ደሞ ስለዚህ ዛፍ አፍ በመባል ነው የሚታወቀው። ከስልሳ ፐርሰንት በላይ ዛፎች የዚህ ልጆች ናቸው። ዛፍ ይሄ አላባለጋት ነው ግን ይመጣ በዛ ላይ ደግሞ አንድ የባለስልጣን ዛፍ ሲያባልክ ተይዞ በሽጉ ተተኩሶበት ያው ጠባ ሰው ራሱ፣ ከሱም እያገገመ ነው እንጂ አደገኛ ዛፍ። እንቀጥል። ቀረጥ አጠፈ ምንድን ነው እኮ፣ ፓርክ ነው እኮ አንበሳ የለም እኮ እዚህ ንድን ነው ይሄ እንዴ? እኮ የጉብኝቱ አካል እኮ ነው። ምንድነው እንዲህ የምትንበቀበቅ? ወይ ቀሚስ ለብሰና እንዲህ ስትንበቀበቅ፣ አንዴ ሾላ ዛፍ ቢያየ ውርጅ ከራሴ